ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የጥቅምት 27 2018 ዕለታዊ ወቅታዊ ማኅበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በመላው ሀገሪቱ ላይ ተግባራዊ የሚደረግ አዲስ መመሪያ፣ አዲስ ረቂቅ አዋጅ ስለ መዘጋጀቱ ይፋ ሆኗል። ይህም ረቂቅ አዋጅ ከተጨማሪ እሴት ታክስና ቫት ጋር በተያያዘ ሲሆን ይህንን በተመለከተ እንግዲህ ጭማሪ ሊኖር እንደሚችል ሙሉ ዝርዝሩ ይዘናል ወደ እናንተ እናደርሳለን። በሌላው መረጃችን ከመንግሥት ሠራተኞች የደሞዝ ጭማሪ ጋር በተያያዘ ጥብቅ መመሪያ ይፋ ሆነዋል። በዚህም 4600 ብር የነበረውን ወደ 6900 ብር እያደገውን ጭማሪ በተመለከተ ሚኒስትር መስሪያ ቤቱ አስጠንቅቋል። ሙሉ መግለጫውን ይዘናል። ከሶስት ሳምንታት በላይ ያክል ተቋርጦ የነበረ የኤሌክትሪክ ኃይልን በተመለከተ መልካም ዜና ተሰምቷል። ታደምጡታላችሁ። እንዲሁም ከባንክ ቅርንጫፍ ጋር በተያያዘ ከብሔራዊ ባንክ በኩል አዲስ መመሪያ ይፋ ሆነዋል። በዚህም የባንክ ቅርንጫፍ ሊጨመር ስለመሆኑ ይፋ ሆኗል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራቸውን ቆየው። በቅድሚያም በመላው ሀገሪቱ ላይ ተግባራዊ የሚደረገውን አዲሱን ረቂቅ አዋጅ አዲሱን በተመለከተ በዚህ ሰዓት ይፋ ሆነዋል። ይኸውም ከተጨማሪ እሴት ታክስ ወይም ቫት ጋር በተያያዘ ሲሆን ሙሉ ዝርዝር መረጃው እንደሚከተለው ይቀርባል። ከዓመታት በፊት ለጸደቀው የቫት አዋጅ ማስፈጸሚያ እንዲሆን የረቀቀውና ከስድስት ዓመት በፊት ወጥቶ የነበረውን መመሪያ እንደሚከልስ የተነረገረለት አዲሱ መመሪያ ከተበላሽ ጋር ያሉ ጥያቄዎችን ቅድመ ሁኔታ ይበልጥ ጠበቅ የሚያደርግ መሆኑ ተነግሯል። በተጨማሪም ከፍተኛ የኢንቨስትመንት ወጪ ያለው ፕሮጀክት በሚል ስር የሚገኙ እሳቢዎች ይቀየራሉ የሚል ረቂቅ መመሪያውን በተመለከተ ባለሙያዎች በተለይ ለአገር ውስጥ ባለ ሀብቶች ተለቅ ያሉ ሥራዎችን እንዲወጥን ሊያበረታታ ይችላል ሲሉ ገልጸዋል። በረቂቅ መመሪያው የትርጉሙ ክፍለ በከፍተኛ የኢንቨስትመንት ወጪ ያለ ፕሮጀክት የሚለውን ሀሳብ ለፕሮጀክቱ ማስፈጸሚያ 100 ሚሊዮን ዶላር ወይንም ከ100 ሚሊዮን ብር በላይ ወጪ የሚደረግለት መሆኑ የተረጋገጠ ሲሆን ፕሮጀክቱ እንደሚገልጸው ካፒታል ከረቂቁ መመልከት ችሏል። ይህም ከቀደመው መመሪያ ከፍተኛ ለውጥ ያለው ነው የሚሉት ባለሙያዎች፣ ምናልባት ሐሳቡ መመሪያው ከውይይት በኋላ ተግባራዊ ሆኖ ሲወጣ የበለጠ ግልጽ የሚሆን ሐሳብ እንደሚኖሩ ገልጸዋል። በስራ ላይ ባለው መመሪያ ከፍተኛ የኢንቨስትመንት ወጪ ያለው ፕሮጀክት ከ100 ሚሊዮን ዶላር በላይ ወጪ የሚደረግበት እንደሆነ ይጠቅስ ነበር። አዲሱ መመሪያ በውጭ ንግድ ላይ የሚሰሩ ተመላሽ ሁኔታዎች ላይ ለውጥ ያለበት ሆኖ ነው የተገለጸው። በዚህም ቀደም ሲል ቫት ከተከፈለበት ግብይት 25 በመቶ ወደ ውጭ የላከ ተመላሽ መጠየቅ ይችል ነበር ሲሆን በረቂቁ ላይ መቶኛ ወደ 50 በመቶ ከፍ እንዲል መደረጉ ተገልጿል። በሌላው መረጃችን ከመንግሥት ሰራተኞች የደሞዝ ጭማሪ ጋር በተያያዘ ጥብቅ መመሪያ ይፋ ሆነዋል። በቤኒሻንጉል ጉሙዝ፣ በሲዳማ፣ በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያና በማዕከላዊ ኢትዮጵያ ክልሎች ያጋጠመው የደሞዝ ጭማሪ በጀት ጉርለት ሲቪል ሰርቪስ ኮሚሽን በሥራው የቀመር ስሌት ላይ በተፈጠረ የአረዳድ ችግር ምክንያት መሆኑን የገንዘብ ሚኒስትር በዛሬው ዕለት አስታውቋል። በገንዘብ ሚኒስትር የበጀት ዝግጅትና አስተዳደር መምሪያ ኃላፊ አቶ ፍሬው ኃይሌ አምስቱ ክልሎች የበጀት ጉድለት እንዳጋጠማቸው ጥያቄ ማቅረባቸውን ገልጸዋል። የገንዘብ ሚኒስትር የሲቪል ሰርቪስ ኮሚሽን ኃላፊዎችና የክልሉ ተወካዮች በተገኙበት በተደረገው ውይይት ችግሩ የተፈጠረው ሲቪል ሰርቪስ ኮሚሽን የሰራው የደሞዝ ጭማሪ ወይንም ማስተካከያ ቀመር ስሌት በአግባቡ ካለመረዳት በመመጭ ነው ተብሏል። ምክንያቱም ባጋጠመው የበጀት እጥረት ወይንም በሌላ ምክንያት አለመሆኑን መግባባት ላይ መደረሱን አስረድተዋል። በውይይቱም ክልሎች በአማካኝ ሲቪል ሰርቪስ ኮሚሽን ደግሞ በእርከን ሂሳብ መስራታቸው መናገራቸውን የወሱት ኃላፊው በዚህም ሂሳብ የሰሩት መንገድ አንድ አይነት እንዳልሆነ መተማመናቸውንም ጭምር ጠቅሰዋል። የገንዘብ ሚኒስትር ኮሚሽኑ ባቀረበው ስሌት መሰረት የበጀት ምደባ ማድረጉን በመግለጽ ጉዳዩን በምሳሌ ሲያስረዱት የበጀት ጉርለት ያጋጠመባቸው ክልሎች ደሞዛቸው ከ4600 ብር የነበረ ሰራተኛ በቀጥታ 6900 ብር ይሆንላቸዋል ተብሎ በሰው ቁጥር እንደተባዛ ጠቁመው ይህ ግን መሃል ላይ ያለውን ወደ ዘጠኝ የሚደርሱ ደረጃዎች ወይንም እርከኖች መሠረት ያደረገ አይደለምም ብለዋል። ሆኖም በእርከኑ መሠረት የተሠራው ሂሳብና የሠራተኞች ቁጥር አንድ እንደሚሆን አቶ ኤፍሬም አስረድተዋል። 3 ሚሊዮን ብር፣ 10 ሚሊዮን ብር እንዲሁም እስከ አስር ቢሊዮን ብር የበጀት ጉድለት አጋጥሞናል ብለው ጥያቄ ያቀረቡ ክልሎች መኖራቸውን የጠቀሱት ኃላፊው ሆኖም ሲቪል ሰርቪስ የሰጠው ምላሽ አንድ ወይም የሁለት ሚሊዮን ብር በጀት ልዩነት ሊፈጥር ይችላል እንጂ ይህን ያክል አይሆንም የሚል መሆኑን፣ ይህም ከሆነ ደግሞ ክልሎች በራሳቸው ገቢ መሙላት የሚችሉ መሆኑን እንደተናገራቸውም አሳስቧል። የሲቪል ሰርቪስ ኮሚሽን ቀመሩን የሰራው እስከ 2016 ሰኔ ወር ባለው የመንግሥት ሠራተኛ ቁጥር መሠረት መሆኑን የጠቀሰው ኃላፊው ከዚያ በኋላ ቅጥር የፈጸሙ ክልሎች ላይ የሰራተኛ ቁጥር ልዩነት መምጣትና ይህንንም በጥያቄ መልክ ቀርቦም እንደነበር ተገልጿል። ነገር ግን የሲቪል ሰርቪስ ኮሚሽን ቅጥር በማድረግ ለእነዚህ ሰራተኞች የደሞዝ ጭማሪ በጀት ከፌዴራል መንግስት ሊደለደል እንደማይችል ራሳቸው ክልሎች ኃላፊነቱን እንዲወስዱ እንደተናገረም አስረድተዋል። ለ12 ክልሎችና ሁለት ከተማ አስተዳደሮች የሚለቀቀው በጀት በየሶስት ወራት ለሶስት ጊዜ አክል ተከፋፍሎ በግምጃ ቤት እንዲደርሳቸው እንደሚደረግ በዚህም የመጀመሪያ ሶስት ወራት ማለትም የመስከረም፣ የጥቅምትና የህዳር ደሞዝ መሰራጨት መጀመሩን ጠቁመዋል። በህዳር አጋማሽ የታህሳስ፣ የጥርና እንዲሁም የካቲት በየካቲት አጋማሽ ደግሞ የመጋቢት፣ የሚያዚያ፣ የግንቦትና የሰኔ ወራት እንደሚለቀቁ መናገራቸውን ከደቂቃዎች በፊት ይፋ ሆነዋል። በሌላው መረጃችን የኢትዮጵያ ብሔራዊ ባንክ በልዩ ኢኮኖሚ ዞን ቅርንጫፍ ለመክፈት የሚፈልጉ ባንኮች በአጠቃላይ በአገሪቱ የሚገኙ ባንክ ካላቸው ጠቅላላ ሀብት በመጨረሻ የበጀት ዓመታቸው ሪፖርት መሠረት ቢያንስ 2 በመቶ የሀብት ድርሻ እንደሚይዙ ማሳያ የሚችል መሆኑን እንደሚደነግግ ረቂቅ መመሪያው ተዘጋጅቷል። ብሔራዊ ባንክ የባንኮች ሥራ ፍቃድ አሰጣጥና ቁጥጥርን በተመለከተ በልዩ ኢኮኖሚ ዞኖች ቅርንጫፍ የሚከፈቱ ባንኮች ፍቃድ ለማግኘት ማሟላት የሚገባቸውን ቅድመ ሁኔታ፣ የቁጥጥር ሂደትና የባንኮቹን የሥራ እንቅስቃሴ ለመደንገግ አዲስ ረቂቅ መመሪያ ማዘጋጀቱ ተገልጿል። ብሔራዊ ባንክ በወጣው ሪፖርት ኖቬምበር 24 መሠረት እስከ ሰኔ 2017 ድረስ ባለው ጊዜ የተመዘገበ የባንክ ጠቅላላ ሀብት 3.3 ትሪሊየን ብር መድረሱን ያሳያል። ከድንጋጌዎቹ መካከል በዞኖች ቅርንጫፍ የሚከፈቱ ባንክ ፍቃድ ለማግኘት ከሚያመለክቱ ጊዜ ጀምሮ ወደ ኋላ ባሉት አራት ተከታታይ የበጀት ሩብ ዓመታት ሪፖርት መሠረት ከተጣራ የውጭና ዕዳ ኃላፊነት ላይ እንደሚያስመዘግቡ በብሔራዊ ባንክ ከሚደነግጉት የ15 በመቶ የጥሬ ገንዘብ ፍሰት ምጣኔ ተጨማሪ 3 በመቶ ከፍ ሊያደርግ ይገባልም ተብሏል። እንዲሁም የተበላሸ የብድር መጠናቸውም ከአምስት በመቶ ከፍሊል እንደማይገባ የተደነገገ ሲሆን ቅርንጫፍ የሚከፍቱ ባንኮች በኢኮኖሚ ዞን ውስጥ ለሚንቀሳቀሱ የትኛውም ግለሰብ ሆነ የንግድ አካላት ሁሉም የባንክ አገልግሎቶቻችን ማቅረብ የሚችሉ ሊሆኑ እንደሚገባ በረቂቁ ላይ ተደንግጓል። በረቂቁ መመሪያ ድንጋጌ መሰረት በልዩ ኢኮኖሚ ዞኖች ቅርንጫፍ ከፍቶ እንዲሰራ ፍቃድ የሚሰጠው ባንክ በረቂቅ የተቀመጠውን ማሟላት የሚገባ ቅድመ ሁኔታ ቀጣይነት ባለው ማሟላት ማረጋገጥ እንዳለበት ይደነግጋል። ብሔራዊ ባንክ ረቂቅ መመሪያውን በተመለከተ ማንኛውም አስተያየትና ግብረ መልስ መስጠት የሚፈልግ አካል ወይንም ግለሰብ ለባንኩ ሱፐርቪዥን ዳይሬክቶሬት መላክ እንደሚችል ማስታወቁን ሪፖርት ዘግበዋል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሸር ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላህ